እንዲከፈትላችሁ አስር ሺ ሀያ ሺ የምትሰጡ ልጆች አላችሁ። ዩቲዩብ በጣም ቀላል ነው። በራሳችሁ መንገድ ራሳችሁ መክፈት የምትችሉት ነው። ኖርማል፣ ምንም ክፍያ አያስፈልገው። ሰው ሊጠቀምባችሁ ፈልጎ ነው። እኔ ልክፈትልሽ ይህን አክል ብር ትከፍያለሽ ያለሽ፣ እኔ ዩቲዩብ ከፍቼ እንዲያደርግልሻለሁ። ራስሽ ክፈች፣ አምስት ሳንቲም ክፍያ አያስፈልገውም። እኔ ዩቲዩብ አከፋፈት ብዬ ከዚህ በፊት እኔ ቪዲዮ ላይ ራሱ ገብታችሁ ወደታች ሄዳችሁ ዩቲዩብ አከፋፈት ብላችሁ ሰርች ካረጋችሁ ታገኛላችሁ። በጣም ቀላል ነው አሁን አሰራሩ እንዴት ነው? ምን ያህል ጊዜ ሲሆን ነው የሚከፍለን? ክፍያውስ እንዴት ነው? እንዴት ነው አሞላሉ ፎርሙን የምንሞላው ብላችሁ በጣም ብዙ ልጆች በተደጋጋሚ ቪዲዮ ቪዲዮን እስከ መጨረሻ ስለማትሰሙት ነው ደጋግማችሁ የምትጠይቁኝ። እስከ መጨረሻ የምትሰሙት ነው ደጋግማችሁ አትጠይቁም። እሺ ይህን ቪዲዮ ማየት ስትመለከቱ በመጀመሪያ ሰብስክራይብ፣ ላይክ፣ ሼር ማድረጋቸውን እንዳትረሱ። ሁሉም የማዳም ቅመሞች አይተው እንዲጠቀሙበት ሁሉም ሰው ቤት ያሉ ልጆች አይተው እንዲጠቀሙበት፣ እንዲሰሩ፣ ከሰው ቤት እንዲወጡ ገባቸዋለን አሁን ባሉበት ቦታ ሆነው እየሰሩ ዩቲብን እየሰሩ ዩቲባቸውን አሳድገው ከዛ ኢትዮጵያ ሲገቡ ደግሞ እዛ እንዲሰሩ እንዲጠቀሙበት የእናንተ ሼር የእናንተ ላይክ ሰብስክራይብ ልጆች ጋር ብዙ ልጆች ጋር እንዲደርስ ያደርጋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የዙዙ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዋናችሁ ልኝ ወይ አላችሁ ወይ ያለው አልሐምዱሊላ ጤና አፊያ እንዴት ነው ስራ? እንዴት ነው በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ጠፋው አይደል? ሰሞኑ አንድ ጉዳይ ነበረኝ። ኢንሻላህ በቅርቡ አሳውቃችኋለሁ። ሰርፕራይዝ ነው፣ በቅርቡ አሳውቃችኋለሁ። ለዛ ነው የጠፋሁት። አንድ የማደርገው ነገር ነበረኝ። ብዙ እየተመቸኝ አይደለም ከስራው ጋር። ለዛ ነው የጠፋሁባችሁ። እንደበፊት ትሎ ትሎ አልመጣሁኝም ማለት ነው። እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ዛሬ ደጋግማችሁ ትጠይቁኛላችሁ። እኔ የምሰራላችሁ ቪዲዮ እስከ መጨረሻ ስለማታዩት ነው። እናንተ ደጋግማችሁ አንድ ጥያቄ ደጋግማችሁ የምትጠይቁት ቪዲዮውን እስከ መጨረሻ ለማየት ሞክሩ። ኢቭን ስራ እየሰራችሁ ማየት ካልተመቻችሁ፣ ኤርፎን አድርጋችሁ ስልካችሁን ቁጭ አድርጉና አዳምጡኝ። እኔ የምለውን ነገር ከልባችሁ አዳምጡኝ ማለት ነው። ከዛ ይገባችኋል። ዩቲዩብ ስለ መክፈት፣ ስለ ዩቲዩብ ብር አከፋፈል፣ ፎርም አሞላል ብዙም ልጆች ጠይቃችሁኛል ከዚህ በፊት የኔን ቪዲዮ ወደ ታች ተመልሳችሁ ካያችሁ ዩቲዩብ አከፋፈት ብዬ እንዴት እንደምትከፍቱ ነግሬያችሁ ነበር። አሁንም ደግማችሁ ልክ ቲክቶክ ላይቭ ላይ ስገባ ብዙ ሰው ዩቲዩብ እንዴት ልክፈት፣ እንደዚህ 20 ሺህ ብር ክፈይ ያሉኝ፣ እንከፍትልሻለን አሉኝ። 30 ሺህ ብር ክፈይና እንከፍትልሻለን አሉኝ። አምስት ሳንቲም አትክፈሉ። ዩቲዩብ ለመክፈት ብር አያስፈልግም። ለምንድን ነው ብር የምከፍሉ? ለማዘር ላኪላት ቡና ትግዛበት ዱዓ አታርግልሽ። ለማዘር ላኪላት ዱዓ አያርግልሽ። በራሳችሁ መክፈት ሰርች አርጌ ዩቲዩብ አከፋፈት ብለሽ ጎግል አሁን ቴክኖሎጂ በሰለጠነ ሀገር ላይ ዋይፋይ ያላችሁ ኢንተርኔት በሽበሽ ነው። ስልክ ሽጅሽ ላይ ሰርች ማድረግ ነው የሚጠበቅብሽ። ይህንንም አገናዝቤ ይህንንም አስተያየቼ ደግሞ እኔ ቪዲዮ ሰርች የላችኋለሁ። በቀደም ከአስራ አምስት ቀን በፊት ይሁን ከወር በፊት አንድ ቪዲዮ ሰርች የላችኋለሁ። ዩትዩብ እንዴት እንደምትከፍቱ ፎርም መቼ እንደምትሞሉ ከፍቼ የላችኋለሁ። እስከ መጨረሻው ስለማታዳምቱ በመሀል ይህን ቪዲዮ ሰብስክራይብ እና ላይክ ሼር አድርጉት ብዙ እህቶቻችን እንዲጠቀሙበት። እሺ በመጀመሪያ ዩትዩብ ለመክፈት የሚያስፈልገው ቆራጥ መሆኑ እሰራበታለሁ ወይ ትዕግስተኛ ነኝ ወይ። ዩቱዩብ ትዕግስት ይፈልጋል። ብዙ ሰው ጡረተኛ ምናምን ነው አይደለም ሚለው፣ በጣም ለፍታችሁ ነው የምታገኙበት፣ ጡረተኝነት አይደለም። ለፍታችሁ የሰው አይን የሰው ፊት ገርፏችሁ፣ ሰው አፉን ከፍቶባችሁ፣ ወዳጅም ጠላትም ስንት ሰው እየተቃጠለ የእውነቴን ነው የምላችሁ። ጡረተኝነት አይደለም። ብዙ ሰው የዩቱዩብ ጡረተኛ ይላል። ጥረሽ ግረሽ አንጎልሽ እስኪዞር ኤዲት አድርገሽ ፎቶ እራሱ ቪዲዮ ራሱ ፖስት ስታደርጊ የፈለገ ሰው ምንም ይበል። መጀመሪያ ደረጃ ላይ ማስወገድ ያለባችሁ ሰው ምን ይለኛል የሚለውን ነገር አጥፉት። ድሮ ቀረ፣ ከዲ ወዲ፣ ሁሉም ሰው ለራሱ ነው። እናንተ ብትቸገሩ አንድ ብር የሚሰጣችሁ የለም። አንቺ ተቸግረሽ ጎዳና ላይ ብትወድቅ ተቸገርኩ ብት ዛሬ ቢሰጡሽ እንኳን ነገር ልክሽን ነው የሚነግሩሽ፣ እንዲህ አድርጌላት እንዲሰጥቻት የእውነቴን ነው ምላችሁ። ስለዚህ ማድረግ ያለብሽ የመጀመሪያ ይልኝታን ማስወገድ፣ የፈለገ ሰው መጥቶ ይጻፍ ማትፈልግም ሰው ብሎክ አድርጌና ከቻናልሽ አስወግጅ። የሚጽፈው የሚቀመጥ ጥሩ መጥፎ ማስተያየት ጥሩ ነው ይቀመጥ። ሶኬ ምንም ችግር ኖርማል ነው። በመጀመሪያ ትግስተኝነትን መማር ይሉኝታን ማስወገድ ነው። ከዛ በኋላ ቀጥታ ዩቲዩብ ትገባላችሁ። ዩቲዩባችሁ ኢሜላችሁን ታስገቡና ልክ እኔ ቪዲዮ ሰርቼላችኋለሁ፣ የላችኋለሁ። እታችሁ ውረዱና ዩቲዩብ አከፋፈት ብዬ የሰራውት ቪዲዮ አለ። ግቡና እዩት እሱን ቪዲዮ ትገባላችሁ ኢሜይላችሁን ትሞላላችሁ ስማችሁ ታስገባላችሁ ፕሮፋይላችሁን ታደርጋላችሁ። በጣም ሲምፕል ቀላል፣ በጣም ቀላል። ፖስት ታረጋላችሁ፣ ቪዲዮ ፖስት ታረጋላችሁ፣ ፖስት ታረጋላችሁ። እስከ መቼ ዩቲዩብ ተቀብላችሁ ፎርም እንትን እስክትሉ ድረስ ፎርም እስክትሞሉ ድረስ። ፎርም የምትሞሉት መቼ ነው? አስር ዶላር ስትሞሉ። አስር ዶላር ሞልታችሁ ከአስሩ ዶላር በኋላ ምን ያደርጋል ዩቲዩብ? ፎርም እንድትሞሉ የፎርም ቦታ ይከፍትላችኋል። ፎርም ትሞላላችሁ ፒን እስኪልክላችሁ ድረስ ደብዳቤ ይልክላችኋል። ገብቷችኋል? ደብዳቤ ዩትዩብ ይልክላችኋል። ፎርም በሞላችሁበት ለምሳሌ ቁጥርሽ፣ አድራሻሽን ያለሽበትን ቦታ ሙሉ ፎርምሽን ትሞያለሽ። ይከፍትልሻል እራሱ ራሱ አስር ዶላር ስትሞኝ፣ ከዛ በኋላ ምን ያደርግልሽ? ደብዳቤ ይልክላችኋል። ፖስታ፣ በፖስታ ቤት ቁጥር ይልክላችኋል። ሶስት ጊዜ አመልክታችሁ፣ ሶስት ጊዜ ፒን አድርጋችሁ አመልክታችሁ፣ ይሄ ደብዳቤ ካልመጣ ፖስታው ካልደረሰላችሁ ምንድነው የምታደርጉት? ባላችሁበት ሀገር መንጃ ፍቃድም ይኖራችሁ ላይሰንስ ፓስፖርት የሚኖራችሁ በመታወቂያችሁም ይሁን ባላችሁ ነገር መሙላት ትችላላችሁ። አንደኛ ፓስፖርት፣ ሁለተኛ መኖሪያ ፍቃድ፣ ሶስተኛ መንጃ ፍቃድ ካላችሁ በሱ ፎቶ አስገብታችሁ ትሞላ። እኔ ሶስት ጊዜ ፒን አርጌ አልመጣልኝም። ዩቲዩብ ደብዳቤ አላከልኝም፣ ፖስታን አላከልኝም፣ ፖስታ ቁጥሩ መለያ ቁጥሬን አላከልኝም ነበር። ምን አደረግ? በፓስፖርት እኔ የሞላሁት በፓስፖርት የሞላው በፓስፖርትሽ ከሞላሽ ከመላሽ በኋላ እንትንት ያለሽ በቃ ፉል የዛኔ ፎርምሽ ሞላ፣ ሁሉ ነገር ተዘጋጀ። አካውንትሽን አስገቢልሻል። የገንዘብ የምታስቀምጭበት ቡክ አካውንትሽን ማለት ነው። እሱን ታስገባያለሽ። ካስገባሽ በኋላ አሁን ቅደም ተከተል ከአንዳንድ ነው የሚከፍትላችሁ። መጀመሪያ መጀመሪያ ያልኳችሁ ነገር ታደርጋላችሁ። ከዛ ሁለተኛ ስታረጉ እሱ ራሱ መንገዱ መስመሩን እየከፈተላችሁ ይሄዳል። ተረታችሁ ተረታችሁኛል። እንዲህ ያደረጋችሁ ነው እንጂ ትግስት ይፈልጋል። በጣም ትዕግስት ይፈልጋል። እኔ አሁን ክፍያ እስኪጀምር ድረስ እስካለበት ጊዜ ድረስ ክፍያ ዩቲዩብ ክፍያ እስኪጀምርልኝ እስካለው ጊዜ ድረስ በጣም ፈትኖኛል። ሰዓት ያስፈልጋቸዋል፣ ገብቷቸዋል። አንድ ሺህ ሰብስክራይብ አራት ሺህ ሰዓት ያስፈልጋል። ከዛ በኋላ አስር ዶላሩ መሙላት ያስፈልጋል። ከአስር ዶላሩ በኋላ ፎርም ትሞላላችሁ። ከፎርሙ በኋላ ዩቲዩብ ፖስታ ይልክላችኋል። ከፖስታ በኋላ ከሞላችሁ ሲል ሁሉ ነገር ከተሞላ በኋላ ምንድነው ክፍያ ይጀምራል ማለት ነው። ይሄ ሁሉ ስናገር አሁን እዚህ ጋር ቀለል አድርጌ ነው የተናገርኩት። ትግስት ይፈልጋል። ትግስት አርጋችሁ በመጀመሪያ ዓላማችሁ አርጉት፣ በደንብ ዓላማችሁ አርጉት። እሰራዋለሁ፣ እችለዋለሁ በሉ። በጣም ሲምፕልና ቀላል ነገር ነው። እችለዋለሁ ካልሽ፣ በጣም ሲምፕልና ና ቀላል ነገር ነው። ትችይዋለሽ፣ ትሰሪዋለሽ። ማንንም ሄዳችሁ ሀያ ሺህ እና አስር እየከፈላችሁ ክፈትልኝ፣ ክፈትልኝ፣ ምንም ክፈትልኝ አያስበ ሰርቻ አርግ ይትብ ገብተሽ ሰርች ማድረግ ካልቻላችሁ ከኔ ዩቲዩብ ታች ፖስት አድርጌ ያለው ዩቲዩብ አከፋፈት ብዬ እንዴት እንደምትከፍቱ እዛ ገብታችሁ እያያችሁ፣ ሁለት ስልክ ያላችሁ በአንድ ስልክ እያያችሁ፣ በአንድ ስልክ መክፈት። ሁለት ስልክ የሌላችሁ ደግሞ ያልኳችሁን ነገር ሌላ ወረቀት ታዘጋጃላችሁ፣ ትጽፉና በሌላኛው በስልካችሁ ደግሞ መገልበጥ። በጣም ቀላል ሰው የሚያስፈልገው ነገር አይደለም፣ ጋጋታ የሚያስፈልገው ነገር አይደለም። ከዛ በኋላ እየሰራችሁ እየሰራችሁ ዛሬ ቁጭ ብለው የሚሰዳደቡት ወደው መሰላችሁ? መኪና የሚገዙት የስንት ሚሊዮን ቤት የሚገዙት ማዳም ቤት አንድ ሺና አንድ ሺ ሶስት መቶ አንድ ሺ አምስት መቶ ደሞዝ ተቀብለው መሰላችሁ? ይትብ ሸቀለው ይትብ ሸቀለው ነው ብትጉኑ። ኢትዮጵያ ላይ ሄዶ አሁን ተለውጠው የሆነ ስራ እንዲ ከፍተው ምናምን የሚሰሩት አረብ ሀገር በሰሩት ብር መሰላችሁ? አረብ ሀገር የሰራ ነው ብር እኮ እዚህ ግባ ማይባል ብር ነው። አይወድቅም ጥቅም ላይ እኮ አይወድቅ፣ በረከት የለው። ልክ ደሞዙ ሲደርስ ራሱ በረከት የለው። ልክ ኢትዮጵያ ገብታችሁ ደህና ደህና ነገር፣ ቪው ያለው ነገር፣ እይታ ያለው ነገር መስራት ስትጀምሩ ሰው ወዶ መሰላችሁ የሚባልገው? ሰው ወዶ መሰላችሁ? ፕራንክ ፍራንክ እያለ የሚጨመላለቀው ወዶ አይደለም፣ ገንዘቡ፣ ገንዘቡ። ገባችሁ አይደለ? ስለዚህ ይሄን ባልኳችሁ ነገር ተጠቀሙበት። ተጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ዋነኛው ዋናው ቁርጠኝነት ነው። አይ እኔ አልቻልኩም መክፈት አልቻልኩም፣ በራሴ ምንም እንትን ማለት አልቻልኩም ምናምን ካላችሁ እኔ በነፃ ክፍትላችኋለሁ። ምንም ገንዘብ አያስፈልገው፣ ገባችሁ? ምክንያቱም ቀላል ነገር ስለሆነ ብርም ያስፈልገው ነገር አይደለም። ስለዚህ ይሄን ያልኳችሁን ነገር አድርጉ። ስለምትከታተሉኝ ስለምትሰጡኝ አስተያየት በጣም አድርጌ አመሰግናለሁ። ያልገባችሁ ነገር ካለ ምናልባት ቪዲዮን እስከ መጨረሻ አዳምጣችሁ ያልገባችሁ ነገር ካለ ከስር ኮሜንት ስር ጻፉልኝ እንደገና ቪዲዮ እሰራላችኋለሁ ማለት ነው ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ በጣም ነው የምወዳችሁ በጣም ነው የማመሰግነው በጣም አድርጌ ብዙ የምትወዱኝ አላችሁ ብዙ እንደዛው የምትጠሉኝም አላችሁ ሰውን የሚጠላ ሰይጣን ብቻ ነው ዲያቢሎስ ብቻ ነው ቀልብ ይስጣችሁ ልቦና ይስጣችሁ ነው የምላችሁ የምትወዱኝ ደግሞ በጣም አድርጌ አመሰግናለሁ አላህ ይውደድልኝ ፈጣሪ ይውደድልኝ ቴንክ ዩ መልካም ጊዜ ይሁንላችሁ ቻው ቻው